ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ፣ አክብሮታዊ ሰላምታችን በእያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የመስከረም 27 ቀን 2018 ዓ ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ጋሸና ላይ ብዙ ነገር ተፈጥሯል። የጋሸና ጎረቤት የሆነችው አኮን ከተማ በፋኑ የነጻነት ብራንስት ጋሸና በበኩሏ የድሮን ዳመና ከቧት ውሏል። ጋሸና ላይ የድሮን አሰሳ ቀኝት ያሰማራው የብልጽግናው አገዛዝ 803ኛ ኮር ሰራዊቱ በባዲ ሚሊሻና ድማብተና ላይ ቆጣውን ብቻ ሳይሆን አፈሙዙንም አሳርፎበታል። የጣና ቴሌቪዥን ቀዳሚው ዜናችን ነው ተሰሙታላቸው። በዛሬው ማለዳ ብቻ ከ5000 በላይ የብልጽግና ሰራዊት ከባህር ዳር ተነስቶ ወደ ጎንደር ተንቀሳቅሷል። የዚህ ሰራዊት እንቅስቃሴና ከሰራዊቱ ጉዞ ቀደም ብሎ የተደረገው የወታደራዊ አዛዦች የውጊያ ግምገማ ዝርዝር መረጃ ለጣና ቴሌቪዥን ደርሶታል በዜናችን የምሰሙት ይሆናል ዝርዝሩ ይቀርብላችኋል። ደርግ ሲወድቅ እንደነበረው አይነት ድባብ ነው ከተማዋን የከበባት ይላሉ አሁናዊ የከተማቸውን ሁኔታ ነዋሪዎች ሲናገሩ በዚህ ጉዳይ ያሰባሰብነውን ጥብቅ መረጃ አሰባስበን የተሰናዳውን ዝርዝር መረጃ እናስደምጣችኋለን ሰዓቱ ሲደርስ ይቀርባል ብልጽግናው መቶ ቢሊዮን ብር ያወጣባቸው ስድስቱ ሱኮይ ተዋጊ ጀቶችን በተመለከተ ዛሬ ጠዋት የተሰማውን አዲስ መረጃ ዜናችን በዝርዝር አሰናድቶታል ጄኔራል ይልማ መርዳሳና ኢታ ኢታማጆር ሹሙ ብርሃኑ ላ ለምነው ያልተሳካው የጄቶቹ ግዢ በዚህ ሰዓት እንዴት ሊፈቀድ ቻለ? ስለተዋጊ ጄቶቹ የወጣው አዲስ መረጃን በተመለከተ የጣና ቴሌቪዥን ወታደራዊና ዲፕሎማቲክ ምንጮች ያደረሱንን መረጃ በዜናችን ትሰሙታላችሁ። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳን የሰዓቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ፋኖ ወሳኟን ከተማ ተቆጣጠረም። የአማራ ፋኖ ህዝባዊ ድርጅት ወሎ ቤት አማራ ጠቅላይ ግዛት እዝ በሰሜን ወሎ ዞን በፈጸመው የታቀደ ማጥቃት ወሳኟን ከተማ ተቆጣጥሯል። ታላቅ ድል በተጎናጸፈበት በዚህ ተጋርሎም በብልጽግናው ሰራዊት ላይ ከፍተኛ ሰዋዊና ቁሳዊ ኪሳራ ማድረሱን አስታውቋል። በታላቅ አረበኛ ኮሎኔል ፈንታው ሙአባ የሚመራው አፋድ ወሎ ቤት አማራ ጠቅላይ ግዛት የደጋው መብረቅ ክፍለ ጦር የዋድላ ወረዳ ዋና ከተማ የሆነችውን ኮን ከተማን ጨምሮ ሌሎች ወታደራዊ ገዢ ቦታዎችን መቆጣጠሩ ነው የተገለጸው። ዋድላ ላይ ብርቱ ምት ያስተናገደው የብልጽግናው ሰራዊትም ወደ ጋሸና መፈርጠጡ ተሰምቷል። የአማራ ፋኖ ህዝባዊ ድርጅት ወሎ ቤት አማራ ጠቅላይ ግዛት እዝ የሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን በላከው መረጃ በልዩ ኦፕሬሽን ክፍሉ የተመራ የደጋው መብረቅ ክፍለ ጦር ሁለተኛ ሻለቃና ሌሎች ልዩ ልዩ ተወርዋሪ ኃይሎች የተሳተፉበት አመርቂ ድል አስመዝግበናል ብሏል። ኮን ከተማ ላይ ከፍተኛ ኪሳራ ስለደረሰበት የብልጽግናው ሰራዊት አሁናዊ ሁኔታ ሲገልጽም ሙትና ቁስለኛ እንኳ ሳያነሳ ወደ ጋሸና ከተማ ያቀና ቢሆንም ፋኖ ከተማዋን ከቧት ይገኛል፣ የብልጽግናው ሰራዊትም በጭንቀት ውስጥ ይገኛል ብሏል። በወሎ የተለያዩ አካባቢዎች በርካታ የወረዳ ከተሞች በፋኖ ቁጥጥር ስር እየገቡ ሲሆን ይህን ተከትሎም የብልጽግናው ከፍተኛ ወታደራዊና የፖለቲካ መሪዎች እርስ በርሳቸው ግጭት ውስጥ መግባታቸውን መዘገባችን ይታወቃል። ከሰሞኑም ከመቄት ወደ ጋሸና ሲጓዝ በነበረ የብልጽግናው ሰራዊት ላይ ፋኖ ሶስት ቦታ ላይ ደፈጣ በመጣል ከፍተኛ ኪሳራ ሲያደርስበት ወደ መጣበቅ ግረግራ ከተማ የተመለሰ ቢሆንም በመቄት ግረግራ ማል ከተማ ላይ በሆቴል ውስጥ በተሰበሰቡበት የአፋባ ጼምኔሌ ክዝ ልጅ እያሱ ኮር ሰርጎ በመግባት ከፍተኛ የአድማ ብተናና የሜልሻ አመራሮችን እርምጃ በመውሰድ በርካታ መሳሪያዎችን ማግኘቱን የዘገብነው ከሶስት ቀን በፊት ነበር። ዛሬም ጋሸና ላይ ውጥረት የነገሰው ተመሳሳይ ድርጊት ይፈጸማል በሚል ስጋት እንደሆነ የጣና ቴሌቪዥን ወታደ ምንጮች ተናግረዋል። እንደ ምንጮቻችን ገለጻ ከሆነ ጋሸና ላይ መሽጎ የነበረው የብልጽግናው የመከላከያ ሰራዊት ከዋርላ ተነስቶ ወደ ጋሸና የኮበለለውን የሚልሻና አድማብተና አባላት ወረዳውን ለጽንፈኛ አስረክባችሁ ለምን ወደዚህ መጣችሁ? በማለት ከፍተኛ ውጥረት ነግሶ እንደነበር ተናግረዋል። ይህ በእንዲህ እንዳለ በዚህ ወሎ ቤት አማራ ጠቅላይ ግዛት ጋሸና ከተማ ላይ የተወሰኑ የሚልሻና የአድማብተና አባላት ውጊያ አበላሽታችኋል በሚል መረሸናቸውን ተከትሎ በብልጽግናው ሰራዊትና በክልሉ ጸጥታ ኃይል መካከል ከባድ የእርስ በርስ ውጊያ መቀስቀሱን መረብ ሚዲያ ዘግቧል። ውጊያ አበላሽታችኋል፣ እንድትሸፍኑ የተሰጣችሁን የግዳጅ ቀጠና ክፍት አድርጋችሁ መታችኋል በሚል የ803ኛ ኮር አመራሮች በሰጡት ትዕዛዝ ከሚልሻና አድማ ብተን አባላት መካከል ውጊያውን ሲያስተባብሩ ነበር የተባሉ አባላት አመሻሹን ተመርጠው ነጻ እርምጃ እንደተወሰደባቸው ሚዲያው ጨምሮ ዘግቧል። አምስት ሺህ ሰራዊት ከባህር ዳር ተንቀሳቅሷል። የአይን ማኞች የብልጽግና አገዛዝ ባህር ዳር ከሚገኘው መኮድ ወታደራዊ ካምፕ አስራ ስምንት ካሶኒ ማለትም ከአምስት ሺህ በላይ ሰራዊት ወደ ጎንደር ማጓጓዙ ተሰምቷል። የባህር ዳር ምንጮቻችን ባደረሱን የምስል ማስረጃ እንዳስታወቁ ሰራዊቱ እንቅስቃሴ ያደረገው ዛሬ ከጧቱ አራት ሰዓት ተኩል ሲሆን የጉዞ መዳረሻ የት እንደሆነ ግን አልታወቀም ብለዋል። ከቀናት በፊት ባህር ዳር የገባው ይህ ሰራዊት ለቀናት የውጊያ ቅድመ መመሪያ ሲሰጠው የሰነበተ ሲሆን ትናንት አመሻሽ ላይ የሎጂስቲክ ማንቀሳቀስ ሥራ አስቀድሞ በመስራት ዛሬ የሰራዊቱ የጉዞ ስምሪት አድርጓል። ትናንት ከቀትር በኋላ ስንቅና ቃኝ ኃይሉን ካሰማራ በኋላ ዛሬ ሰራዊቱን ወደ ጎንደር ቀጠና እንዲሰማራ የተደረገው የጉዞ መስመሩ መዳረሻ ጎንደር ጠቅላይ ግዛት ጋይንት፣ እብናት፣ ማክሰኝ፣ ደንቢያና ወገራ ቀጠና ሊሆን እንደታሰበ የመከላከያ ምንጮቻችን አረጋግጠዋል። የመከላከያ ምንጮቻችን አክለውም ከሳምንት በፊት ባህር ዳር ላይ የጠላት እንቅስቃሴና እና ቆመና የሚል ግምገማ ተካሂዶ ነበር። በዚህ ግምገማቸው የደረሱበት ስምምነት ከባህር ዳር እስከ ደብረ ታቦርና አዲስ ዘመን ያለው ቀጠና ስጋት የሌለበት አረንጓዴ ዞን ተብሎ የተለየ ሆኗል። በዚህ ቀጠና የሚንቀሳቀሰው ጽንፈኛ ትኩረቱ ኬላና ገታ እንጂ በሰራዊታችን ላይ ስላልሆነ አያሰጋም የሚል ሪፖርት አቅርበዋል። ስለዚህ የዚህ ሰራዊት መዳረሻ ሊሆን የሚችለው በዋናነት ደቡብ ጎንደር ዞን ላይ ከደብረ ታቦር በኋላ እስከ ጋይንትና ስማዳ አውራጃዎች ከብናት እስከ እና መቀጠዋ ሲሆን ሰሜንና ማዕከላዊ ጎንደር ደግሞ ደምቢያ፣ ጎንደር ዙሪያና ወገራ ቀጠና ሊሆን እንደሚገባ የስምሪት መመሪያው ላይ ተቀምጧል ብለዋል። የአካባቢው ተወላጅ የቀድሞ የሰራዊት አባል የነበረ አስተያየት ሰጪ በበኩሉ እንደ እውነቱ ከሆነ የፋኖ አንድ አለሞን አስቀድሞ ህዝቡን የጎዳው ቢሆንም መጨረሻ ላይ ጉዳቱ የደረሰው በፋኖ መሪዎች ላይ ነው። ከክልሉ ዋና ከተማ ባህር ዳር በቅርብ ርቀት የሚገኙ ቀጠናዎች ከስጋት ነጻ አረንጓዴ ዞን ተብለው በመከላከያ ግምገማ ጥናት መቅረቡ የፋኖ መሪዎችን ሊያሳፍራቸው ይገባል። ከአመት በፊት በዚህ ቀጠና ጉና ክፍለ ጦር ሲፈጽም የነበረውን ድል አንረሳውም። ያ ክፍለ ጦር ዛሬ የት ሂዶ ነው? ከዘንዘለማ እስከ ዓለም ሳጋ ድረስ ለኬላ የሚጣላ ጽንፈኛ እንጂ ለሰራዊታችን ስጋት የሚሆን አይደለም የሚል ሪፖርት ሊቀርብ የቻለው ሲል በቁጭት ይናገራል። ሌላው የጣና ቴሌቪዥን ወታደራዊ ተንታኝ በበኩላቸው ደጋግመን እንደምንናገረው የፋኖ መሪዎች አንድ ለመሆን እስካልወሰኑ ድረስ እንኳን ባህርዳር ዙሪያ ይቅርና የወረዳና ዞን ከተሞችም እንደናፈቃቸው ይቀራል። በዚህ ሰዓት የመንግስት ሰራዊት እረፍት ያገኘ ያህል እንዲሰማው የሆነው በዚህ የፋኖ መሪዎች አንድ ከመሆን ይልቅ አንደኛው የፋኖ መሪ በሌላኛው የትግል አጋሩ ላይ ጦር እያዘመተ እርስ በርስ በከፈቱት ውጊያ ምክንያት ነው። ይህ ደግሞ የህዝብን መከራ ከማብዛትም ባለፈ ለራሳቸው ለፋኖ መሪዎችም አደገኛ ውጤት ነው የሚያመጣው ሲሉ ሙያዊ አስተያየታቸውን ሰጥተዋል። ሰሞኑን በጎንደር ቀጠና ሊቦ ከምከምና እብናት አውራጃዎች አንዳንድ የፋኖ መሪዎች የሚመሩትን ሰራዊት የግድያ ትዕዛዝ በመስጠት በርካታ ንጹሃንን መግደላቸውና ከሌላ የዛ አደረጃጀት ውስጥ የሚገኙ የፋኖ አባላት ቤተሰቦቻቸው ነብረትም ንብረትም በእሳት ማቃጠላቸውን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። ከቀናት በፊትም በተመሳሳይ ይህንን መሰል አስነዋሪና ከባድ ታሪካዊ ክደት በደንቢያና በሌሎች አካባቢዎችም ይኸው የፋኖ መዋቅር ሲፈጽም መሰንበቱ ይታወሳል። እነዚህ ሁነቶች ደግሞ የፋኖን ትግል በእጅጉ እየጎተቱ ከመሆኑም ባለፈ በአማራ ህዝብ ላይ እያሳደረ ያለው ሰቆቃ ከፍተኛ መሆኑን የአካባቢው ነዋሪዎች ለጣና ቴሌቪዥን ተናግረዋል። የብልጽግናው ሰራዊት በ18 ካሶን የተጭኖ ወደ ጎንደር ቀጠና ሊገባ የተንቀሳቀሰውን በዚህ ሰዓት መሆኑን

ከተማዋ ደርግ ሲወድቅ የነበረውን ሁኔታ መስላለች። ነዋሪዎች የብልጽግና አገዛዝ የአማራ ክልል ዋና ከተማ ባህር ዳርን በከፍተኛ ውጥረት ላይ የጣላት ሲሆን ሁኔታው ደርግ ሲወድቅ የነበረውን ክስተት ነው የሚያስታውሰን ሲሉ ነዋሪዎች ለጣናት ቴሌቪዥን ተናግረዋል። ባህር ዳር ከተማን ሆን ብሎ የተደራጀ ዘራፊ ቡድን በማሰማራት ህዝብን እያሰቃየ የሚገኘው የከተማ አስተዳደሩ ከንቲባ ጽህፈት ቤት የህዝብ በሰላም ወጥቶ መግባትም ሆነ ቤት ውስጥ ተረጋግቶ መቀመጥ የማይችልባት የሽብር ቀጠና አድርጓታል። የገነት ኢንጂነሪንግ ኩባንያ ባለቤት ቤተሰብ የሆነች አንዲት ነፍሰ ጡር ሴት በቅርቡ ከመኖሪያ ቤቷ አፍኖ የወሰደው ይህ በከንቲባ ጽህፈት ቤቱ የተደራጀው ዘራፊ ቡድን 60 ሚሊዮን ብር ካልተከፈለኛ አለቅ ማለቱ ይታወሳል። ሆኖም በድርድር የተጠየቀውን ያህል ባይሆንም ከፍተኛ ሊባል የሚችል ገንዘብ በመክፈል ነፍሰ ጡሯ መለቀቋ ይታወቃል። በቅርቡ የክልሉ ምክር ቤት መደበኛ ስብሰባውን ሲያካሂድ በርካታ የክልሉ ቢሮ ኃላፊዎች ሹም ሽር ሊደረግ እንደሚችል ይጠበቃል። አንዳንዶቹ በስልጣናቸው እንደማይቀጥሉ መስማታቸውን ተከትሎ ማህበራዊ ሚዲያ አክቲቪስት ቀጥረው ዘመቻ ከመክፈት ጀምሮ የተደራጀ ዘራፊ ቡድን በማሰማራት አካባቢያዊ መሰረት የያዘ ግድያ፣ አፈናና እገታ እየፈጸሙ ይገኛሉ። በዚህ ሰዓት ማን እንደሚመታም ሆነ እንደሚገረል ልታውቅ አትችልም የሚሉት የባህር ዳር ምንጫችን፣ ከተማችን በዚህ ወቅት የምትገኝበት ደረጃ የደርግ መንግስት ሲወድቅ እንደነበረው ጊዜ ሆናለች። በቅርቡ በሽር አል አሳድ ሲፈረጥጡ ደማስቆ የነበራትን ድባብ የሚያስታውሰው ክስተት ነው፣ በባህር ዳር እየሆነ ያለው ብለዋል። ለዚህ ውጥረት መባባስ ሌላው ምክንያት ደግሞ በየቀኑ ከብር ሸለቆ ወታደራዊ ማሰልጠኛና ከአዲስ አበባ በተለያዩ መንገድ ወደ ከተማዋ የሚገባው የብልጽግናው ሰራዊት ነው። ሰራዊቱ ከማሰልጠኛ እንደወጣ ወደ ህዝብ ሲሰማራ የሚሰጠው ተልዕኮ ህዝቡ በሙሉ ስለሚላችሁ አስጨንቃችሁ ያዙት የሚል መመሪያ ነው። በዚህም መሰረት ከተማ ውስጥ ወታደሩ ሲንቀሳቀስ መሳሪያውን ወደ ህዝብ ደግኖ ነው ሲሉ ነዋሪዎች ይናገራሉ። የመንግስት የውድቀት ምልክት ተብለው ከሚጠቀሱ አበይት ትዕይንቶች መካከል ህጻናትን ለውትድርና መመልመል የሚለው ይገኝበታል። በባህር ዳር ከተማ ከተማ መኮር ግብ የተከማቸውና በየቀኑ ወደ ጎንደርና ጎጃም ለስምሪት የሚሰጠው የአገዛዙ ጦር ካሰማራቸው የሰራዊቱ አባላት መካከል አብዛኞቹ ዕድሜያቸው ያልደረሱ ታዳጊዎች መሆናቸውን የባህር ዳር ከተማ ነዋሪዎች ይናገራሉ። እነዚህ ታዳጊዎች ደግሞ ነገን አስበውና ትናንትን አስታውሰው ውሳኔ ለመወሰን የሚያስችል የትምህርት የእድሜና የወታደራዊ ዲስፕሊን ችግር ያለባቸው ናቸው። በዚህ የተነሳም በአሁኑ ሰዓት ባህር ዳር ከተማ ከፍተኛ ውጥረት የነገሰባት ሲሆን፣ የዝርፊያ ወንጀሉ ደግሞ ከመቼውም ጊዜ በላይ ተባብሶ መቀጠሉን ነዋሪዎች ይናገራሉ። የሚገርመው ቀን በብርሃን የህዝብ አይን እንዳያየን ሲሉ ከተማዋን የሚያተራመሱት የመንግስት ወታደሮች ማታ ህዝብ በተደራጀ ዘራፊ ቡድን ሲዘረፍ በቦታው አታገኟቸውም። ይህን ስንመለከት ዝርፊያው እየተፈጸመ ያለው በመንግስት ወታደሮች ድጋፍና በክልሉ መንግስት ትዕዛዝ ነው ብለን እንድናስብ አድርጎናል በማለት የባህር ዳር ከተማ ምንጮቻችን ተናግረዋል። የስድስቱ ተዋጊ ጄቶች ግዢ ጸደቀም ይብል የብልጽግና አገዛዝ በጦርነት መንገዱ ለመቀጠል ካለው ፍላጎት የተነሳ በየጊዜው ከፍተኛ ውጪ በማውጣት የጦር መሳሪያ ግዢ ላይ ተሰማርቷል። በዚህ የጦር መሳሪያ ግዢ ፍላጎቱ የተነሳም የጦር መሳሪያ ሽያጭ ማዕቀብ ከተጣለባት ሩሲያ ሳይቀር ዘመናዊ ተዋጊ ጄቶችን መግዛቱ ታውቋል። በወታደራዊ ጉዳዮች ላይ ዘገባዎችን የሚያጋራው ዲፌንስ ብሎግ ትናንት ባጋራው መረጃ የኢትዮጵያ መንግስት ስድስት ሱኮይ 35 ተዋጊ ጄቶችን ከሩሲያ ገዝቷል። ተዋቶ ተዋጊ ወደ ኢትዮጵያ ሊጓጓዙ በዝግጅት ላይ ናቸው ማለቱ ይታወሳል። ዛሬ በወጡ ተጨማሪ መረጃዎች ደግሞ የተዋጊ ጄቶቹ ግዢ ስምምነት የተፈጸመው ከስድስት ወራት በፊት ሲሆን በወቅቱም የብልጽግናው ሰራዊት ኤታማዦር ሹም ብርሃኑ ጁላና የአየር ኃይል አዛዡ ጄኔራል ይልማ መርዳሳ ወደ ሞስኮ ባቀኑበት ወቅት እንደነበር ታውቋል። በወቅቱም ጣና ቴሌቪዥን ባስተላለፈው ዘገባ የሁዲድ ብልጽግና አገዛዝ አንድ ብሔር ተወላጅ የሆኑ ጄኔራሎችን ወደ ሞስኮ ለሚስጥራዊ የጦር መሳሪያ ግዢ ተልእኮ አሰማርቷል ማለታችን አይዘነጋም። በወቅቱም የሩሲያ መንግስት ለብልጽግና አገዛዝ ተዋጊ ጄቶችን ለመሸጥ ፈቃደኛ ለመሆኑን ገልጾ የሁዲድ ብልጽግና ወታደራዊ አዛዦችን አሳፍሮ መልሷቸው እንደነበርም አይዘነጋም። ይህንም በጣና ቴሌቪዥን ዜና መተላለፉ ይታወሳል። በክሬምሊን ሰዎች ውድቅ የተደረገው የተዋጊ ጄቶች ሽያጭ ክለሳ ተደርጎበት ጄቶቹ ለኢትዮጵያ እንዲሸጡ የተደረገው በቅርቡ የሕዳሴ ግድቡ ሲመረቅ የብልጽግናው ሊቀመንበር ስለ ኒውክሌር ግንባታ ከተናገሩ በኋላ ነው። ከስድስት ዓመታት በፊት ሩሲያና ኢትዮጵያ በኒውክሌር የኃይል ማመንጫ ግንባታ ተስማምተው የነበረ ቢሆንም በብልጽግናው በኩል ለተፈጻሚነቱ ዳተኝነት መታየት ጀመረ። ይህን ተከትሎም ሩሲያውያን ከኢትዮጵያ ጋር ማንኛውንም ወታደራዊ ግንኙነት ላለማድረግ ወስነው የነበረ ሲሆን የኒውክሌር የኃይል ማመንጫ ግንባታ ወደ ትግበራ እንደሚገባ ማረጋገጫ ከተሰጠ በኋላ ሩሲያ እጅግ ውድ የሆኑ ቱኮይ 3 አምስት ተዋጊ ጄቶች ለኢትዮጵያ ለመሸጥ መስማማቷን የጣና ቴሌቪዥን ወታደራዊ ምንጮች ተናግረዋል። እያንዳንዳቸው ከ85 ሚሊዮን ዶላር በላይ ወይም 7 ሚሊዮን የሩሲያ ሩብል ወይም በኢትዮጵያ 14 ቢሊዮን ብር ዋጋ ያላቸው ሱኮይ 35 ተዋጊ ጄቶች ወደ ኢትዮጵያ የሚገቡት በቀጣዮቹ ጥቂት ቀናት እንደሚሆን ወታደራዊ ምንጮቻችን ጨምረው ገልጸዋል። በኢትዮጵያና በኤርትራ መካከል ጦርነት ሊካሄድ እንደሚችል በተደጋጋሚ ሲነገር መቆየቱ የሚታወቅ ሲሆን ጦርነቱ ደግሞ በዋናነት ቴክኖሎጂን መሠረት ያደረገ እንዲሆን በብልጽግናው ዘንድ ፍላጎቶች አሉ። ለዚህም ሲባል 86 ቢሊዮን ብር ወጪ በማድረግ 6 ሱኮይ 35 ተዋጊ ጄቶችን የገዛ ሲሆን አጠቃላይ ተዋጊ ጄቶችን በተመለከተ ከ100 ቢሊዮን ብር በላይ ወጪ ማድረጉ ታውቋል። በዚህ ጦርነት የህወሓት ተሳትፎ እንደሚኖርበት ባሳለፍነው እሁድ ህወሓት በመግለጫው ያሳወቀ ሲሆን ጦርነቱ ለእኛም ለኤርትራም ጥቁር ደመናን ያጣለ ስለሆነ ከድንበራችን ርቆ እንዲካሄድ ተባብረን እንስራ ማለቱ ይታወሳል። ከዚህ የህወሓት መግለጫ ቀደም ብሎ ደግሞ የብልጽግናው አገዛዝ ህወሓትን ወጥና ሻቢያ ፋኖን ተጠቅመው ወሎ ላይ ወጉኝ ብሎ ክስ ማቅረቡ ይታወሳል። በዚያም ተባለ በዚህ ኤርትራውያን ጦርነቱን ከሀገራቸው ርቆ እንዲካሄድ ሲፈልጉ፣ ህዋትም ከትግራይ ምድር ርቆ ጦርነቱ እንዲካሄድ መፈለጉን አስታውቋል። ለዚህ ደግሞ የተመረጠው የውጊያ ቀጠና አማራ ክልልና አፋር ክልል መሆናቸው ግልጽ ነው። ብልጽግናው ደግሞ ጦርነቱን በቴክኖሎጂ አስደግፎ ማድረግን ቀዳሚ ፍላጎቱ አድርጎታል። በዚህ ጉዳይ ተከታታይ የትንታኔ ዘገባዎችን ይዘን የምንመለስ መሆኑን እየገለጽን እንሰናበታለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የመስከረም 27 ቀን 2018 ዓ.ም ተምረት የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ ወይ ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።